በኢትዮጵያና ኤርትራ መካከል ዳግም ጦርነት ከመቀስቀሱ በፊት ሊቆም እንደሚገባ የአሜሪካና አውሮፓ ዲፕሎማቶች አሳሰቡ። የሁለቱ ሀገራት ጦርነት ከአፍሪካ ቀንድ ተሻግሮ ለቀይ ባህር ቀጠና ስጋት እንደሚሆንም አንስተዋል። በጆ ባይደን አስተዳደር የአፍሪካ ቀንድ ምክትል ልዩ መልእክተኛ የነበሩት ፓይተን ኖፍ እና የቀድሞ የአውሮፓ ህብረት የምስራቅ አፍሪካ ልዩ ተወካይ እና በአሁኑ ወቅት የቀይ ባህር የጥናት ማዕከል ሊቀመንበር የሆኑት አሌክሳንደር ሮንዶስ በሁለቱ ጎረቤት ሀገራት መካከል የሚታየውን ውጥረት አስመልክተው ፎሬን ፖሊሲ መጽሔት ላይ ሐሳባቸውን አስፍረዋል። በ2022 መገባደጃ ላይ የኢትዮጵያ መንግስት እና የትግራይ ኃይሎች የጦርነት ማቆም ስምምነት ከተፈራረሙ በመጋቢት አጋማሽ ሁለተኛ ዓመቱን ይይዛል። በደቡብ አፍሪካ የተፈረመው የጦርነት ማቆም ስምምነት ብዙም ሳይቆይ በህወሓት ሊቀመንበር ደብረፂዮን ገብረሚካኤል በሚመራው ቡድን እና በጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ መካከል የተፈጠረው ክፍፍል እየተባባሰ ይገኛል። ከሦስት ቀናት በፊት የጊዜያዊ አስተዳደሩ ፕሬዝዳንት ከደብረፂዮን ቡድን ጋር በመመሳጠር በጊዜያዊ አስተዳደሩ ላይ አሲረዋል በማለት የከሰሷቸውን ሦስት ከፍተኛ የጦር አዛዦች ከሥልጣናቸው እንዲነሱ ትዕዛዝ መስጠቱን ዲፕሎማቶቹ በጽሑፋቸው ዳሰዋል። ዓለም በሰፊ አህጉራዊ እና ዓለም አቀፋዊ ስርዓት አልበኝነት እየተናጠች በምትገኝበት በዚህ ወቅት በትግራይ ያለው የፖለቲካ እና የጸጥታ ሁኔታ መበላሸት በኢትዮጵያና ኤርትራ መካከል ጦርነትን ሊያስከትል እንደሚችልም አሳስበዋል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የክልሉን ወቅታዊ ሁኔታ አስመልክተው በሰጡት ጋዜጣዊ መግለጫ አንዳንድ ወታደራዊ እና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እንዳላቸው እናውቃለን ሲሉ መናገራቸው ይታወሳል እንዲህ ያለው ሁኔታ የሱዳንን ጨምሮ በአካባቢው ያሉ ጦርነትና ግጭቶችን በማባባስ እንዲሁም ተጨማሪ አለመረጋጋት እንዲፈጠር በማድረግ ዓለም አቀፍ ሰደድ እሳት ሊፈጥር ይችላል ሲሉ ዲፕሎማቶቹ ተናግረዋል። በባሕረ ሰላጤው ሀገራት ቀይ ባሕርን ለመቆጣጠር የሚደረገው ፉክክር በአፍሪካ ቀንድ ሁኔታዎች ላይ የራሱን የሆነ ተጽዕኖ ሊያሳርፍ ይችላል። በትግራይ ጦርነት ወቅት የኤርትራ መንግሥት መሳተፉ ቢገለጽም በፕሪቶሪያው የሰላም ስምምነት ላይ የፕሬዝዳንት ኢሳያስ አፈወርኪ መንግስት እንደ አንድ ፈራሚ አካል አልተሳተፈም። በሁለቱ ዲፕሎማቶች ጽሑፍ መሰረትም ከዚህ ጊዜ በኋላ በአዲስ አበባና አስመራ መካከል አለመተማመን እና ጥርጣሬ ሰፍኗል። አዲስ አበባ የፕሪቶሪያውን ስምምነት በማፍረስ ትግራይን በማተራመስ እና በሌሎች ኢትዮጵያ ውስጥ ታጣቂ ቡድኖችን ትደግፋለች በሚል በአስመራ ላይ ወቀሳ ስታቀርብ፣ ኤርትራ በበኩሏ የኢትዮጵያ በቀይ ባህር ወደብ ላግኝ ጥያቄ በአሰብ እና ምጽዋ ወደብ ላይ አዛዥ ለመሆን ከመፈለግ የመነጨ ነው ትላለች። በሁለቱም በኩል ያሉ የቃላት ምልልሶች እና የጦርነት ዝግጅቶች በሀገራቱ መካከል ጦርነት ሊያስከትል እንደሚችል አመላካች ናቸው ተብሏል። በመሆኑም በትግራይ በሚገኘው ክፍል የሚፈጠረው የእርስ በእርስ ግጭትም ሆነ በኤርትራ እና በኢትዮጵያ መካከል የሚከሰት ጦርነት በአካባቢው ብቻ ተወስኖ እንደማይቀር ዲፕሎማቶቹ አስጠንቅቀዋል። ሱዳን በእርስ በእርስ ጦርነት እየተናጠች ነው። ሶማሊያ ከአልሸባብ እና ከሌሎች አክራሪ ኃይሎች ጋር በምታደርገው ጦርነት ለብቻዋ የጸና መንግስት ማስተዳደር ተስኗታል። ከኤርትራ የባህር ዳርቻ 289 ኪሎ ሜትር ርቀት ላይ የየመኑ ሐውቲ በቀይ ባህር ላይ ጥቃት መሰንዘሩን ቀጥሏል። በኢትዮጵያ እና በኤርትራ መካከል ያለው ፍጥጫ ወደ ጦርነት የሚያድግ ከሆነ ሰሜን ምስራቅ አፍሪካን እና በጂኦፖለቲካዊ ጠቀሜታው ወሳኝ የሆነውን ቀይ ባህር ላይም ችግር ሊጋርጥ ይችላል። በመሆኑም በአካባቢው እና ባህሩ ላይ ፍላጎት ያላቸው የባህረ ሰላጤው ሀገራት እና አሜሪካ ይህ ከመሆኑ በፊት ጣልቃ በመግባት ፍጥጫው የሚበርድበትን መንገድ እንዲፈልጉ የአሜሪካ እና የአውሮፓ የአፍሪካ ቀንድ ልዩ መልእክተኞች አሳስበዋል።